ሰላም፣ ሰላም እንዴት ናችሁ? ዛሬ በሌሊት ስንት ሰዓት መሰላችሁ? ከሌቱ አምስት ሰዓት ሆኗል እና ትንሽ ቆይቼ ነበር። አሁን ነው የገባሁት። እሱን አዝዣለሁ። ለምን እንለጥፍ እና ደግሞ ተለጥፍ ለማሳያችሁ ብዬ አሰብኩኝ። እሱ አይቲንክ የሆነ ከዚ በፊት ተጠቂሚቃለው ሳምንት ቆይቶልኛል እና እንደ ዋን ባይ ዋኑ ውልቅ ውልቅ ውልቅ አይልም። ሲነሳ ምድር ነው የሚባለው አይላሽ ምናምን አያነሳ ያ ባይዘ መላጣ የሚያገኝ ስጭምር እንትኖሩኝ ትዕግስት ኖሩኝ። ሄጅ ሪሙ ማድረግ አልችልም። በጣም የሚያቃጥለኝ አይኔ ደግሞ ይቀራል ቶሎም አይኔ ለዛ መስራት ስልቶ አልፈልግም እንዴ ጌጤ አይላሽት ነው ያለው መሬት ይሄን ነው ምናችሁ ይሄን ሳዝ አብሮት የመጣ ምን አለ መሰላችሁ

ስትከፍቱት ማለት ነው። ምን ምን አለው ይሄን ነገር መልካቱ ሊዮ አሊዮ አራስተ ግን አይቼዋለሁ። ይሄ መገገም አልችልም፣ ግን ያየሁት መስሎኛል እና እንደዚህ ስትከፍቱት ኢንች አለው እዚህ ጋር ከ15 ነው መሰለኝ፣ ነው ከ16 ጀምሮ እስከ 9 9 አለ እና ከአስራ ስድስት ከዘጠኝ ያለ እና በመደዳ ማለት ነው ከትልቁ ከትልቁ ጀምረ ካታይ ነው የምንፈልገው ወይም ሙሉ ማድረግ ወይ። እኔ ግን በቃ ከአስራ አራት ጀምሬ እስኪ እንሞክረው። ምን አገባኝ እኔ እንትን ምናምን ላይ ነበር እና ላይ ምንድን ነው የሚባለው? ይህን ትከፍታላችሁ። ሁለት ሳይድ ነው ያለው። አንደኛው እንደዚህ ማጣበቂያ ነው ማለት ነው ምን ላይ ነበር የሚጣበቀው? ከስር ነው ከላይ ነው? ቆይ አንዴ እሷን ቪዲዮዋን አይቻት ለማረሰ እንታስባል ቆያቻ ሶ ጋይስ አይቼ ተመልሻለሁ። እንደዚህ ነው የሚያረጉት፣ እንደ ማስካራ ነው የሚያወጥሩት ማለት ነው። ሶ እኔ ወርተሽ ማለት ነው መከራ አረስቻለሁ። እዛ እንደዚህ ከወጣ ነው በኋላ ማለት ነው ይሄንን ወደ ላይ ማለት

ቋል መሰለኝ ይሄ ነገር። ከዛ እንደ አፕላይ ካረግን በኋላ አስራ አራቷን ፒክ እናረጋለን፣ ላለ መጨፈን ነው። እንዲ ፒክ ካረግም በኋላ ማለት ነው። በደንብ አልችልም። ከስር ወደ ላይ

ሞት መከራ የለም ነው። ግን አይ ቲንክ ከለመዳችሁ ሰኒያ ቢከብድ ይመስለኝ ላጥላጥላጥላ የምታደርጉት በጣም የሚገርመኝ ነገር እንደ ነገር ስራ ሲኖርኝ ወይ ስራ ሰዓት ላይ ምናምን ሆነ ረፍዶቢ ምናምን አዳዲስ ነገር ሞክ ንፈልገው እንግዲህ ነገ ጠዋት አጣባበቂ ልክ ካልሆነ ይወርቃል። ግማሹ ይሄ ኢዚ ማድረግ የሚቻል ነገር ነው። በመሀል ጋር ተፈጠረ።

ለአሁኑም ወስጅ አሳን ለጥፍ እኔ ማስ ለጥፍኩት፣ ላይክ አሁን ስቴፑ ነው። በደንብ እንዲና እንዲያለው ነው እንጂ የምር ይሁት ልጥፍ ነው ያልኩት። እስቲ ልጥፍ ነው ያደረኩት። ከዛ ሁለት ከዛ ዘጠኝ የታ አባቱ የሚለመደው ነው መላኩ። ከዛ እንደዚህ ካረጋችሁት በኋላ በዚህ በጥቁሩ ሳይዳል አልነበረ ስለጥፉት የነበረው ታነሱና፣ ማን ነው የሚለው እንደዚህ ምሳቅ ቆይ፣ ከዛ ያላችሁ ፕረስ ፕረስ ሲያረጉት አይቼዋለሁ። ይሄ ትንሽ ደረቅ ያለ ስለሆነ የኔ ደርቆ ሳይሆን ከቆይታ ብዛት ቆየ እና እንትን እኔን ደረቀ። ይሄኛው እንጂ ሌላ ጊዜ የሆነ አይኔ ላይ እንትን የማለት ስሜት አለው። የማቃጠል ነው አሉ ግን የሆነ አለው ብቻ የሆነ ስሜት ይሄኛው ማለት ነው። እንደዚህኛው ሳት አልገጥ ያለብኝም ቶሎ የጨረስኩት አያችሁ፣ እጃችሁ ይታጣል ማለት ነው። አፍትረዋል አረኩት። እንግዲህ ምን ያህል ቀን እንደሚቆይ እናያለን። እና ይሄ ቪዲዮ ከሁለት ቀን ምናምን በኋላ ፖስትላችሁ ያለው ከቆየ ማለት ነው ይከዚህ ደርቆብኝ ነው። ይከዚህ ፊቱ ነው አምስት ቀን ምናምን ዘምጭ ይበታል። አልበላኝም ቀና ከሆነ እና ይህ ማይነሳ ሆኗል። እንዲህ እንዲህ ባደርገው ይወልቃል፣ ግን ምንም ካላደርጋችሁ ውስጥ ደግሞ ምንም አይሆንም። ምንም ማለት ነው ይሄ ፊትንስታጥመናን አይወልቅም። ይዘ በደንብ ካጣበቃችሁ ደግሞ ሰው ማለት ነው በሄድግሉ ያጣብቋል። ይሄ አወቃችሁ ሄድግሉ ማለት ነበረኝ አሳያችኋለሁ። በዚህ በሄር ቦንዲንግ በዚህ ያጣብቁት አይላሽ ምናምን በዚህ ሲያጣብቁ አይቻለሁ እና እንደዚሁ እ ምን ያህል ቀን እንደሚቆይልኝ አሎን ነው፣ ግን ይህኛው መወር ወደድኩት። ይህኛው ትንሽ እዚህ ጋር ትንብሎብኛል ትንሽ ክፍት ትጥራለ። ኢትስ ኦኬ አይ ላይክ ኢት። ሶ ይሄን ይመስላል። አሁን ደግሞ ጸጉራችንን በካልሲ ቢጠቀሉትን ጠቀያለሁ አይመስላል። ሶ ሂማን ይሄን ይመስላል። ረዥም ነው እና እስቲ ሁለት ቦታ ይከፍልታል ነው አይ ሰራ አይ ሰራ ሚሎን

ሶ ይሄ ሁለት ነው። ቪዲዮ ተቃጥሎ አይደለም ይሄ፣ በነጋታውም አይደለም ይሄ፣ በሶስተኛው ቀን ምናምን ነው። አይላሽ ሆኖ አንስቻለሁ አንስቻለሁ። አይላሽ አይደለም አንድ ቀን ዘንጬበት ከዛ በኋላ ግን አልሆነልኝም። በስራ ሰሩት እናንተ፣ በስራ ሰሩት አራት ቀን አምስት ቀን ትችላላችሁ። ከዚህ በፊት አራት ቀን አምስት ቀን ይቻለሁ። ይሄኛውንም ባለፈው ሰራ ታያችሁ። ታንስቼ ረፍዶብኝ ወደ ስራ ይል ዛሬ ላሳያችሁ። ተጠቀልላል ተጠቀልላል። እናንተ የምትሰሩት ይሆናል አይመስላችሁም? እ ከዛ እንዴት እንደ አይ ያፈተፍንም አላውቅም ብሎ እንደዚህ ሰ ባለፈው ቆንጆ ነበር። የማካግን ተሻኩዬ ነበረ የጠቀለልኩት እንደዚህ ቆንጆ